አንተ ስለገባህ ብቻ አሪፍ ቀልድ አይሆንም፣ ሰዎችን ማስረዳት አለበት። በዚህ መሃል ትልቅ ቻሌንጅ ሊፈጠር የሚችለው የሰዎች የመረዳት ክህሎትና የአንተ የማስረዳት ክህሎት ሲታረቅ ነው ምርጥ ጆክ የሚሆነው ማለት ነው። በዚህ መሃል ጋፕ ሲፈጠር ግን ቀልዱ ሳይሆን በኮሚኒኬሽን ውስጥ ያለው ስህተት ያስቀ። ለምሳሌ ባለፈው ቶማስ አንካራን እንደ ፊገር ወስጄ ፍሬንች ነበር እየሰራሁት ማለት ነው ሲዲግሌሪሲዮን ሲሊፊሲሌ ኩይ

ጫፍ እስከ ጫፍ አዲስ አበባ ሞልቶ፣ ፉሪ ሞላ፣ አለም ገና ሞላ፣ ኬንቴሪ ሞላ፣ በዛ በኩል እስከ ሱሉልታ ድረስ ሞላ፣ በዚህ በኩል እስከ ቡራዩ ሞላ። በቃ ያል ሞላው ሞላ የሚባለው ስም ብቻ ነው። ይህ ሞላ የሚባል ስም ግን እንዴት ይጭንቃል! በጣም ስትረስ አለሁ። ሞላ የሚባሉ ሰዎች ኦብዘርቭ አድርጋችሁ ወይ ሽጉጥ አላቸው። አጠር ብለው ጠቆር ያሉ ደንደን ያሉ ናቸው። ጃኬት ያደረጉ ሽሮ ከለ ሀያ ብር እዚያ ሞላ የሚሸጠው አለበለዚያ ደግሞ አጠር ብለው ጠቆር ያሉ ደቸው ጃኬት የሚያደርጉ ሽሮ ከለር መቶ ሀያ ብር ዛ ቦንዳ። አለበለዚያ ደግሞ የሆነ ካራ ሶሪያ ምናምን የሚሰሩ ውርድ ጀማዎች የሉ ዘንደ በግራጁ ይዞ ምናምን የሚቆርጡ እንደዚህ አይኑ ጨፍኖ ምናምን ሙላ ወይ ደላላ ናቸው ወይ ከብት ነጋዴ ናቸው ተነሚዝ ግኔ

ቲንክ ባሪ ታስቡበት። ስማችሁ ከየት ነው የመጣው? በጣም ፈንታ ነው። ዲስም ልቀየር ይችላል። ሞላ ይባል ሰው ግን የቪዲዮ ካየው የምር ያሰላስል ይመስለኛል ማለት ነው። ይችላል ሞላ ከሞላ እኮ ተኮላ ይሻላል። ተኮላ እኮ ደስ ይላል። ቢያንስ ተን ብታነሳው ኮላ ይወጣዋል። ታስቡበት። እኔ እንደው እንደምን መከራችሁ፣ ሰው ዝም ብሎ በሰማችሁ፣ ብቻ ለምን ይጠላችኋል? ለምን ይፈራችኋል? ምንም አይባልኩ ስንት ቀና አለ፣ ስንት ሀብታም አለ። ምንም አይባል ስንት ቀና ሰው አለ። አሎ አላምርም። አሁን ይሄንን መካድ ይቻላል? እስኪ ከታች ዝም ብላችሁ በፎከስ አምሮብሃል፣ በፎከስ አምሮብሃል F-U-F-O-C-E-S በአማርኛም ፎከስ፣ በእንግሊዝኛም ፎከስ ብራንድ አይተረጎምም ማለት። በስኩዌርም አላቸው፣ በልሙጥም አላቸው። በጣም ተመጣጣኝ ዋጋ ነው። ምርጥቃ ነው። እኔ እንደዚህ ከማረብኝ አስበው፣ አንተ እንዴት ፏ እንደምትል ማስታወቂያ። ነው ማስታወቂያ ነው። የአራዳ ልጆች ዜና ቢያነቡ አስበዋል። ኢቲቪ ላይ ግስጥ ብሎ ሱፉን ምናምን አይደለም የሚጨሰው፣ ባለቱሉን ይቆረጣል፣ ምንድን ብራውኑን ይቀባና ማለት ነው። የሀገር ምርሽ ምናምን ነገር ታቱ ምናምን፣ እዚህ ጋር ፒስ ላቭ ምናምን ይለዋላ። ዲር ማማ የፈረደበት የሸቤ ጥቅስ ምናምን ተነቅሶ ምናምን በቦዲ ከች ይላል። ኢቲቪ ላይ ዛሬ የአራዳ ልጆች፣ አራት ሰዓት ሆኗል። እኔ ሰዓቱን አልሾፍኩትም። አረ ዲፕሎማሲያችን የሌለ ቂጥ እየገባ ነው። ጭራሽ ደግሞ ጀለስ

የሆነ ነገር ጎርፉ ሚባል ይመጣባል። አሪፍ ትሪገር መስሪት። አማርኛ ነው? አፋን ኦሮሞ ነው? አማርኛ አማርኛ። እሺ። ሚቅባስ ጅማ ልጅ ነው። ሚቅባስ ጅማ ልጅ ነው። አሚኖ እስር ቤት ነው አሚኖ እስር ቤት ነው። አንተ አመዳም ነገር ነህ እንዴ ወይኔ አንተ አመዳም ነገር ነህ እንዴ ወይኔ እሰክላ አለሁ እሰክላ አለሁ ጀሚላ እገብልሻለሁ እገብልሃለሁ አኔ ሀ መንቲ ላ ወይኔ